ሰላም ሰላም ጤና ይስጥልኝ ውድና የተገበራችሁ የቻናላችን ተከታታዮች፣ በያላችሁበት ሰላማችሁ ዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮ ትጋብዛለሁ። መልካም ቆይታ። ኦዛር አደጋ ደርሶበት ሆስፒታል ተኝቷል። ራሱንም ስቶ ኮማ ውስጥ ገብቷል። ሩቺያንም ወደ እሱ ጋር ቀረብ እያለች እያዘነ ትናገራለች። ያችንም ማትረብ አይተረገመች እንደዚህ እንድትሆን ያደረገችን ሴት ይዘዋታል። የእኛ ሰዎች በቁጥጥር ስራ ውለዋታል። ፖሊሶች ይዘዋታልም ጉዳዋ ተይዟል እያልኩ ነው። ኦዛር በእርግጥ አያገባኝም። እኔ ለምን ገደል አይከቷትም። ከዚህ ሀገር እንድትጠፋ ከዚህ ሀገር እንድትወጣ ነግሬያቸዋለሁ፣ አስጠንቅቄያቸዋለሁ። እዚህ በኋላ በፍጹም እሷ እዚህ ሀገር አትኖርም። ይህም ሁሉ ነገር ያደረግኩት አንተን ከእሷ ለማራቅ ስል ነው። ከአንተ እንድ እርቅ እፈልጋለሁ። ይህ ሁሉ መከራ ያደረሰችብህ እሷ ነች። ለኒና ለአንተ ስለማስብ እሷን ከዚህ ሀገር እንድትባረር አረጋታለሁ። በእርግጥ አንተ ወደ ራስህ ስትመለስ ከዚህ ህመም ስታገግም ባደረግኩት ነገር እንደምትናደድብኝ አውቃለሁ። ከቆይታ በኋላ ግን ትረዳኛለህ ብዬ ተስፋ አደርጋለሁ። ያፈቀረ ሰው ያፈቀረውን ሰው እንዳያጣ ማድረግ ያለበትን ነገር በሙሉ ያደርጋል። የራሱን ገነት ማጣት ራሱ ካለብህ ላፈቀረው ሲል ያጠዋል። አንዳንድ ሰዎች ይህንን ድርጊት ሲመለከቱ ሰይጣናዊ ነገር ይመስላል፣ ነገር ግን እኔ ኦዛር ፍቅር ብዬ ነው የምጠራው። ይህንን ድርጊት ለፍቅር ስል ያደረግኩት ነገር ነው እያለችም ሩቺያን የኦዛርን እጅ በእጇ ዳበስት አድርገዋለች ለፍቅር ሲባል የማይደረግ ነገር የለም ኦዛር ያፈቀሩትን ሰው ማጣት ማለት በጣም ከባድ ነገር ነው ኦዛር በጣም ያስጨንቃል ያስፈራል ነገር ግን ፈጣሪ ይመስገን እስካሁኗ ሰዓት ድረስ ትንፋሽ አለ ኦዛር እስከዚህ ሰዓት ድረስ ከጎኔ ያለው ስለዚህ ኦዛር አንተ ማሰብ ያለብህ ከአጠገብ ያለውን ሰው ብቻ ነው ማየት ያለብህ አንተን ጥሎ የሄደን ሰው እያየህና እያብሰለሰልክ ተከተለ መሮጥ የለብህም በያሌ ስትናገር፣ በመጨረሻ ኦዛርም እጣቱን ማንቀሳቀስ ይጀምራል። የዚህን ጊዜ ሩቻን እየደነገጠች ኦዛር ኦዛር፣ በደስታም እየተዋጠች ነርስ፣ ነርስ እጣቱ ይንቀሳቀሳል፣ እጣቱ እየተንቀሳቀሰ ነው ነርስ፣ እያለችን በረጅሙ ትጣራለች። በመጨረሻ መቦታው ላይ ሶመርም ይደርሳል። እማዬ፣ የኔ ልጅ አባትህ እጁን አንቀሳቅሷል። ራሱን እያወቀ ነው። አባትህ እየተሻለው፣ በጣቶቹ እየጨበጠ ነበረ። ጋልብሽን ማይ፣ እውነትሽ ነው፣ ይገርማል በደንብ ከመጨበጡ የተነሳ አይኖቹን የሚገልጣል ብዬ እየጠበኩት ነበረ። ያወራኛል ራሱ ብዬ እያሰብኩ ነበረ። በደንብ አርጎ ነው እጄን የያዘኝ። ልጄ በጣም ተስፋ እያደረግኩ ነው። እማዬ አንቺ እንደምታወሪው ከሆነማ በቃ አባዬ ሄደናል። ትልቅ የሆነ ተስፋ አለን። እውነቴን ነው ልጄ፣ ትልቅ የሆነ ተስፋ አለ ልጄ። ፈጣሪ ብሎ ከረዳ ነው። ይኸውልህ ይህኔ ልጅ በዚህ መልኩ ከቀጠለ አይኖቹን በተለይ ከገለጠ ወደ ቤት እንወስደዋለን፣ ጥሩ እንክብካቤ እናደርግለታለን። ዶክተሮቹ እንደዛ ብለውኛል። ምንም ችግር የለም ብለዋል። በእውነት እማዬ እኔም ተስፋ አረጋለሁ። አባዬ እንዲሻሉ ተስፋ አረጋለሁ። በጣም ደስ ብሎኛል ይህንን ነገር ስለነገርሽ ይተባባሉ እናትና ልጅም ይተቃቀፋሉ። ከዚህ በተጨማሪ ማየ ጥቃቱን ያደረሰበት ሰው በፖሊስ ቁጥጥር ስር ውሏል። ምን አለ ንገረኝ፣ እስኪ ልጅ ለፖሊሶቹ ምን ተናገረ? ምስክርነቱን ሰጥቷል። ምንድን ያለው ታዲያ ልጅ? በዛች በተረገመች ሴት ምክንያት ማደል የተደበደበው? እንደዛ እንኳን አይደለም ማየ፣ ወንጀሉን ተናግሯል። ከዚህ ውጭ ምንም የሚገናኝ ነገር ከሴትየዋ ጋር የሚገናኝ ነገር መረጃ አልሰጠንም። ለማንኛውም ሰውየው ወንጀሉን በትክክል እንደፈጸመው ማስረጃ አለ፣ የእጅ አሻራ ሁሉ ተገኝቷል። የአባቴ ደም መኪናው ላይ በጣም ብዙ ደም ፈሶት ነበረ፣ አደጋውን ሲያደርሱበት ፈሶታል ደም ሁሉም መረጃ አይደለም ማየ፣ የተረገመ የተረገመ ሰው እኮ ነው። እንዴት ወዛር ላይ እጁን ያነሳል? ይኸውልሽ፣ ለማንኛውም ማየ፣ ፖሊሶች እንደተናገሩት ከሆነ ሰውየው ብቻውን አይደለም ያንን ጥቃት የሰነዘረው ያገዘው ሰው ይኖራል በእርግጠኝነት እያሉ ነበረ። ብቻውን አይደለም ያደረገው። ለማንኛውም ማየ፣ አባቴ ላይ እጃቸውን የሰነዘሩ ሰዎችን እያንዳንዶቹን ዋጋቸውን እሰጣችኋለሁ። እያንዳንዱ ዋጋ ይክፍላል። ተረጋጋ ልጅ፣ ፈጣሪ ይቅጣቸው። ፍትህ ይቀጣቸዋል፣ ህግ ይቀጣቸዋል። አሁን ደስ የሚለው ነገር ይኸውልህ የአባትህ መዳን ብቻ ነው። እራሱን ይወቅ አባትህ። ከዚህ ውጭ የምፈልገው ነገር የለም የኔ ልጅ። ዋናው ነገር ደግሞ ይኸውልህ እነዛ ሰዎች ከኛ መራቃቸው ነው። በህግ ቁጥጥር ስር ከዋሉ በቃ ሁሉም ነገር አብቅቶለታል ልጄ። ከዚህ በተጨማሪ ይኸውልህ በአንተና በቱርካ መካከል የተፈጠረውን ነገር ቁጭ ብላቸው ማውራት ይኖርባቸዋል። አባትህ ይሻለውና ከዛ በኋላ ጊዜ ሰታት ልታወራት ይገባል። እየለመንኮን ያለሁት ልጄ፣ እኔ ከዚህ በኋላ ምንም አይነት ግጭትና በጥብጥ አልፈልግም የኔ ልጅ። መስማማትና መታረቅ አለባቸው። ለፈጣሪ ብለህ እባክህ። አንቺ እንዳልሽ ይሆናልማ የ ከቆይታ በኋላ ሶመርም ወደ ቤት ይመለሳል። ቤቱንም ሲመለከት የቱርካን ልብሶችን ያጣቸዋል። ቤቱም እንዳልነበር ነበር። የዚህን ጊዜ ሶመርም ይደነግጣል። የቁም ሳጥኑንም በሚከፍትበት ሰዓት ሶመር ቱርካን ልብሶቿን በሙሉ ጠቅላ ይዛ ሄዳ ነበርና ባዶ ሆኖም ይመለከተዋል። እየተናደደም አይላ አይላ እያለም ይጣራል። በመጨረሻ መሳቢያው ውስጥ አንድ ወረቀትም ያገኛል፣ የተጨባበጠ ወረቀት። ወረቀቱንም ካነበበ በኋላ መልሶም ይጨባብጠዋል። ሰራተኛው አይላም ትደርሳለች። ቱርካን ወደ ትናንትና እኮ ደውዬ ለነበረ ሶመር ሄዳለች። ወደ የት ነው ሄደችው? እኮ እያልኩሻለሁት፣ የት ነው የሄደችው? እኔ በፍጹም አላውቅም። ሶመር ያላትን ንብረቷን በሙሉ ልብሶቿን ምናምን ጠቅልላ አድርጋ በሻንጣ አድርጋ ነው የሄደችው። በመጨረሻም እየተናደደ ወረቀቱንም ጥሎ ሶመርም ወደ ውጭ መሄድ ይጀምራል። በሌላ በኩል ቱርካን ከወጣች በኋላ አንዳንድ ቦታዎች እየተዘዋወረች ስራም እያፈላለገች ነው። በዚህ ማለም ስልክ ይደወልላታል። የደወለውም ሶመር ነበረ። እሱ መሆኑን ካረጋገጠች በኋላ ቱርካን ስልኳን ትዘጋለች። በሌላ በኩል የተጨነቀው ሶመር በመጨረሻም ግራ እየገባው ወደ ቱርካን ቤተሰቦች ይደርሳል። እቤት እንደደረሰም የቱርካንና ክስትና እናት ይጠይቃቸዋል። እና እርግጠኛ ናችሁ ከሙስጠፋ ጋር ብቻ ነበር የሄዳችሁት? እንደዛ ነው ሶመር። ከዚህ በተጨማሪ ደግሞ ማታ ላይ ሄደን ነበረ ወደ ሲቪላይ ቤት ሄደን ነበር። እሱን ጥ እና ለማንኛውም ሶመር፣ የአባቱ ሁኔታ እንዴት ነው? የጤንነቱ ሁኔታ እንዴት ነው? ፈጣሪ ይመስገን፣ አሁን እየተሻለው ነው። ምንም አይልም። በተወሰነ መልኩ ምልክት እየሰጠን ነው፣ ወደ ራሱ እየተመለሰ ነው። ናስሪንም ትናገራለች። በጣም ደስ ይላል፣ በእውነት ፈጣሪ ይማርልህ። እንደዚህ ነበር የመጣሁት፣ ልጠይቃችሁ ብዬ ነው። ከዚህ በተጨማሪ ደግሞ የአባቴን ሁኔታም ልንገራችሁ ብዬ ነው፣ እንዳትጨነቁ ብሎ ከተናገረ በኋላ ሶመር ወደ ውጭ ለመውጣት በተዘጋጀበት ዶንሽም በሩን ክፍት ስታደረግ ይመለከታታል። ናስሬንና እንዲሁም ደግሞ የቱርካና ክስትም ወደፊት ከሄዱለት በኋላ ወደ ኋላ ቀረት ብሎ ዶንሽን ያናግራታል። እንዴትንሽ ዶንሽ? ደህና ነኝ፣ ደህና ነኝ። ሶመር አንተ እንዴት ነህ? ደህና ነኝ እኔም የምልሽ አንድ ነገር ልጠይቅሽ ነበረ። ስለህትሽ የሰማሽው ነገር አለ? አዲስ ዜና አለ? ስለህትሽ ነው ያልከው? ምን ሆነች ደግሞ እህቴ? ምንድን የሆነችው ንገረኝ። እቤት የለችም። የውልሽ ከኔ ጋር ሄዳለች፣ አምልጣኛለች። ምናልባት ወደዚህ መጣለች ብዬ ነበር የመጣሁት፣ ነገር ግን የለችም። ኧረ አልመጣችም። ምን ሆነሃል ሶመር? እንዴት ወደዚህ ትመጣለች ለአንተ ሳትነግረህ? እሱንም አያየው እኮ ነው። ከዚህ በተጨማሪ ደግሞ አክስትሽም ብትሆን እዚህ ነው ያለችው፣ ወደ አክስትሽ ጋርም አልሄደችም። ልክ ልክን፣ የተናገርከው ሶመር አክስቴ ጋር አደለችም። ያለችው የለችም። አክስቴ ጋር ብትሆን ደግሞ ተነግረን ነበር ለእኛ ቢያንስ። ወይ ፈጣሪ! ወይ ምንድን ነው ደግሞ እህቴ ሄደች ይባላል። ሶመር ወደኔ የጠፋችው ለምንድን ነው? ቆይ ከአንተ ቤት የጠፋችው ኤውልሽ ከሲቪ ከሲቪላይ ጋር ባላት ግንኙነት ትንሽ፣ እኔና እህትሽ ተጨቃጭቀን ነበረ ትንሽ ተጣልተናል። በመጨረሻም በዚህ እንግዲህ አኩርፋ መሰለኝ ያላትን ልብሷ በሙሉ ጠቅላ ነው ይዛ ሄደችው። እህትሽ ልትሄድበት የምችለውን ቦታ ልጠቁሚ ትችያለሽ? የምታስቢውን ቦታ እስኪ ንገረኝ። እረ ምንም የማውቀው ነገር የለም ሶመር፣ እኔ ምንም ማሰብ አልቻልኩም። እህቴ እኮ እንደምታውቃት የቅርብ ጓደኛ እንኳን የላትም። ይኸውልሽ ለማንኛውም ለአክስትሽም ሆነ እንዲሁም ደግሞ ለእናትሽ ምንም ነገር አልነገርኳቸውም። ዝም ብዬ እንደመጣሁ ነው የነገርኳቸው። ስለዚህ እነሱ ሲያወሩ የምትሰሚው ነገር ካለ ለእኔ ታሳውቅኛለሽ፣ የት እንዳለ እንዳውቅ ትነግሪኛለሽ። ምንም ችግር የለም ሶመር። ከዚህ በተጨማሪ አንተም የምታገኘው መረጃ ካለ እባክህ አሳውቀኝ። እደውልልሻለሁ፣ ችግር የለውም። ደህናውኝ። ደህናውነሽ። በሌላ በኩል ቱርካን አንዳንድ እቃዎችን እየገዛች እንዲሁም ደግሞ ቤት ተከራይታ እየሄደችም ባለበት እበሯ ላይ ስደርስ ሶመር በድጋሚ እደውልላታል። እሱ መሆኑን ካረጋገጠች በኋላ በድጋሚ ስልኩን ትዘጋለች። ከቆይታዎቹ በኋላ እቤትም ከገባች በኋላ በድጋሚ ስልኳ ይጠራል። እየተናደደችም ሶመር ነው ብላ ስልኩን ስትመለከት የደወለችው እህቷ ነበረች። ሰላምታ ከተለዋወጡ በኋላ እህቴ፣ እየን ያለሽው? ምን እያደረግሽን ያለው? እህቴ ሶመር እኮ እኛ ጋር መጥቶ ነበረ። ስለ አንቺ ጠየቀኝ። ከቤት እንደጠፋሽም ነገረኝ ነገር ይኸውልሽ፣ ዶንሽ ለቤተሰቦች ነግሯቸዋል። እንደጠፋው ተናግሯል። አልተናገርም አልተናገርም። ነገር ግን እኔን ጠይቆኛል። እየት እንዳለሽም ደግሞ በደንብ እየጠየቀኝ ነበረ። እኔ ምንም ያልኩት ነገር የለም። ይኸውልሽ ዶንሽ ቤት ተከራይቻለሁ። ምንድነው የምታወሪው እቴ? የምን ቤት ነው የምታወሪው? ምን እያደረግሽ ነው ያለሹ? ይኸውልሽ ረጅም ነው ታሪኩ በሌላ ጊዜ ስንገናኝ እነግርሻለሁ። ይኸውልሽ ለማንኛውም ቱርካን፣ እባክሽ እህቴ፣ እያለሽበትን አድራሻ ንገሪኝ። ከዛ መጥቼ ቁጭ ብለን እናውራለን። ምን እንደተፈጠረ ትነግሪኛለሽ። አይሆንም አይሆንም። ይኸውልሽ ዶንሽ፣ አሁን መምጣት የለብሽም። ትንሽ ከቆየም በኋላ እኔ ራሴ እደውልልሻለሁ። ነገር ግን እኮ ይኸውልሽ እህቴ ቱርካን፣ ድምፅሽ እኮ ራሱ ትክክል አይደለም። እሱ ልክ ነሽ፣ ትክክል አይደለም። ጥሩ ስሜት ላይ አይደለሁም። ነገር ግን በጊዜ ብዛት ሁሉም ነገር ይስተካከላል። ምንም አልሆንም እህቴ ስለ እኔ እንዳታስቢ። ከዚህ በተጨማሪ ደግሞ ይህን ሚስጥር ማንም ሰው እንዳያውቅ ለሶመርም ቢሆን እንዳትናገሪ። ለማንም አልናገርም እህቴ፣ ነገር ግን እኮ ሶመር በጣም ተጨንቆ ነበረ። ለእሱም ቢሆን እንዳትናገር ብዬሻለሁ ዶንሽ። እሽ በቃ አንቺ እንዳልሽ ይሆናል እህቴ። የት ነው ግን የተከራየሽው? ከዚህ በተጨማሪ እንዴት ነው ብቻሽ የምኖሪው? ያለሽበትን ቦታ ብቻ ነገሪኝ፣ እመጣለሁ። እባክሽ ቢያንስ ልመልከትሽ። የሁልሽ አትጨነቂ እህቴ ቱርካን፣ እኔ ለማንም አልናገርብሽም። ብቻዬን ነው መጠው በቃሽ ዶንሽ፣ አድራሻውን ጻፊ ልንገርሽ። በመጨረሻም ዶንሽ አድራሻውን መጻፍ ትጀምራለች። በሌላ በኩል ግራ የተጋባው ሶመር ወደ ሲቪ ላይ ጋር እየከነፈ ይደርሳል። እዛም እንደደረሰ በሩ እንደተከፈተለትም መጠየቅ ይጀምራል። የት ነው ያለችው? ምንድን ነው የምታወራው? ማንን? ሙስጠፋን ፈልጌ ነው። ስለ ሚስቴ ነው እየጠየኩሽ ያለሁት። የት ነው ያለችው? ቱርካን እያልኩሽ ነው። እዚህ የለችም ሚስትህ። ወደ ቤትም ይገባል። ቱርካን፣ ቱርካን። የለችም እኮ አልኩህ። ከዚህ በተጨማሪ ደግሞ ዝንበለዘለ ሰው ቤት አይገባም። አሁን ፍጠን ውጣ ከዚህ ቤት። ቱርካን የትን ያለችው እያልኩሽ ነው ያለሁት። አላውቅም እኮ አልኩህ። አሰማም እንዲ አንተ ምን እያደረግሽ እንደሆነ ይገባሻል። ግን አንቺ ሴት ይበቃሃል። አንተ ህፃን ልጅ አይደለም እያናገርክ ያለው። ልትጮህብኝ ደግሞ በፍጹም አይገባም። ገባ ቱርካን ወደ እኔ ቤት አልመጣችም አልኩ። ከዚህ በተጨማሪ የት እንደሄደችም አላቀልህም። ከእሷ ጋር አላወራውም እኔ አሁን ከቤቴ ይውጣልኝ። ውጣ ከቤቴ። በዚህ ማዓለም የሶመር ስልክ ይጠራል። እየሰማዎች ነው ዶኖሽ እየሰማዎች ነው? ይኸውልህ ሶመር ከእቴ ጋር ተገናኝቼ ነበር። አሁን ደውዬላት አናግሬያታለሁ። የት እንዳለችም አውቄያለሁ። አሁን ልሄድ ነው እኔ ሄጄ ላናገራት ነው እህቴን በሌላ በኩል ቱርካን አዲሱ ቤቷን እያጸዳች ነው እያስተካከለች። ባለበትም በሯም ይንኳኳል። ዶኑሽ መተሽ ነው እያለችም በሩን ስከፍት ያገኘችው ሶመርን ነበረ። ምን እያደረክ ነው? ምን ልታደርግ መጥተህ ነው? እየከለድሽ መሆን አለበት። ምን እየሰራሽ ነው? እዚህ ቤት ውስጥ ምን እያደረግሽ ነው ያለሽው? ወይ ንገሪኝ። ይኸውልህ ሶመር፣ እኔ እናንተ የምናውረው ነገር የለም። ከዚህ በኋላ እንደፈለግኩ ማድረግ የምችለው ራሴ ራሴ ነኝ። ብላትን ተናግራ በሩን ልዘጋ ስትል በሩንም ጥርቅ አድርጎ ይዝባታል። አንቺ ነሽ የምትወስኝ ሁሉን ነገር፣ ሶመርን በምፈልጊው ጊዜ አብረሽው ትሆኛለሽ፣ በማፈልጊ ጊዜ ደግሞ ጥለሽው ትያለሽ፣ እንደፈለግሽ እንደዛ ነው የምታረጊው። በመጨረሻም እየተናደደች ጥላውም ወደ ውስጥ መግባት ትጀምራለች። ሶመርም ይከተላታል። የቤቱን ሁኔታ እየተመለከተ ግራ ይጋባል። አልገባኝም፣ ግን ቱርካን ምን ለማድረግ ነው? ቆይ የፈለግሽው ምን ለማድረግ አስበሽ ነው? ምንድን ነው እሱ? ምን አይነት ቤት ነው ተከራይተሽ ነው? ይኸውልህ፣ እኔ እያደረግኩ ያለሁት ምን መሰለህ? በግልጽ ቋንቋ ልንገርህ፣ ህይወቴን እንዳዲስ እየጀመርኩ ነው ያለሁት። ህይወቴን ያልሽው? አዎ ህይወት ይህን እንደ አዲስ እየጀመርኩ ነው። መቼ ነው ደግሞ እንደዚህ አይነት ውሳኔ ወሰድሽው? ቱርካን ለምንስ ነው ደግሞ ያልነገርሽኝ? ምንድን ነው እሱ? ሶመር አልገባኝም። ለምንድን ነው እሱ ግራ የተጋባው? እንዴት አዲስ ሆነብህ? አንተው ራስህ እኮ ነው የተናገርከው። በኔና ባንች መካከል ያለውን ህይወት በትዳራችን ራሱ በጋብቻችን እንደ ስለችህና እንደ ተዳክምክ እንደ ተሰላች የተናገርከው አንተ ነህ። በቃ በዛ በአንተ ሀሳብ ተስማማሁ። ከዚህ በኋላ አንተ እንድትጨነቅ በትዳራችንም እንድትበሳጭ አልፈልግም። እንዲደግምህም አልፈልግም። ቱርካን ይውልሽ፣ አሁንም እንደ ተጋባን መሆናችን መርሳት የለብሽም። የአንቺ ባል እንደሆንኩ መርሳት የለብሽም። ይሄ ትዳር እንኳን የኔም የአንቺ ትዳር፣ እንደዚህ መቋረጥ ካለበት እኔና አንቺ መወሰን አለብን፣ ተስማምተን። አንቺ ብቻሽ የምትወስኙ ነገር የለም። እንደፈለግሽ በር ከፍተሽ የምትጅበት አደለም ትዳር። ምን ማድረግ ነበረብኝ እስኪ ንገርኝ ሶመር። ላርግ እዛ እንደሰውም አልቆጠርበት፣ እንዲሁም ደግሞ ፊትህን ያዞርክበት ቤት ውስጥ እንደሰውም አልታይበት ቤት ውስጥ ያንተን ውሳኔ መጠበቅ ነበረብኝ። ፊቴን እንኳን ለማየት እኮ እየተጸየፍክ ነበረ። እኔን ለማውራት ራሱ እኮ ፍቃደኛ አይደለህም። ከዚህ በኋላ ምንድነው መጠበቀው ሶመር? ይኸውልሽ ልክ እንደ ጨዋ ሰው እኔና አንቺ ቁጭ ብለን ማውራት ነበረብን። ያጠፋሁትን ጥፋት ሁሉ ሊነግርኝ ይገባ ነበረ፣ ማውራት ነበረብን። የሰራሁትን ስተትም እንድትነግርኝ ይፈልግ ነበረ። ቁጭ ብሎ ከማሰብ ግን አንቺ የወሰንሽውን ውሳኔ ያደረግሽውን ነገር ተመልከች። እናቴ ላይ ያደረግሽውን ነገር ሁሉ ተመልከች እስኪ። እኔ ከአንቺ ብዙ መመለስ ያለባቸው ጥያቄዎች ነበሩኝ ነገር ግን ሁሉን ነገር ጥለሽ ነው የሄድሽው። ይኸው ሶመር፣ እኔ ያጠፋሁትን ጥፋት በድንባር ያውቃለሁ። የእኔ ጥፋት ምን እንደሆን ታውቃለህ? ለአንተና ለእናትህ ሁሉን ነገር ማብራራቴ ነው። በአንተና በእናትህ መካከል ትልቅ ግንብ አለ። ያንን ግንብ ለማፍረስ በፍጹም ሁለታችሁም አቅም የላችሁም፣ ደካሞች ናችሁ። ይሄ ብቻ አይደለም፣ እኔ ትንሽ ሳጠፋ፣ ሁልጊዜም ቢሆን ሀቀተኛ አድርጋችሁ ነው የምትስሉኝ። እናንተ ያጠፋችሁትን በሙሉ ትረሳላችሁ፣ እኔን የበደላችሁኝን በሙሉ ትረሳላችሁ። ከዚህ በተጨማሪ ደግሞ መርሳት የለብህም። ይኸውልህ አንተ ራስህ ምን የቅፍ ውስጥ የገባው አንተ ነበርክ። አየሽ ተመለከትሽ ቱርካን፣ አንቺ ማለት ትክክለኛ ማንነትሽ ይሄ ነው። በቃ ሁልጊዜም ቢሆን ሚኔ ሚኔ ብቻ ነው የምታውቂው። አንድ ጊዜ ሰራሁትን ስህተት ሁልጊዜ እየደገምሽ ትነግረኛለሽ። አሁን አባቴ ያለበት ነገር እጅግ አስከፊ ሁኔታ ውስጥ ነው ያለው፣ በሞትና በህይወት መካከል ነው አባቴ ሆስፒታል። እኔ ደግሞ እየተሯሯጥኩ ነበር ከአንድ ፖሊስ ጣቢያ ወደ አንድ ፖሊስ ጣቢያ፣ አባቴ ላይ ጥቃት ያደረሱትን ሰዎች በህግ ቁጥጥር ስር እንዲውሉ እያልኩ እየለፋሁ ነበር። አንቺ ግን ተመልከች፣ በራስሽ መንገድ የራስሽን ነገር ብቻ እየጎተትሽ ነው። እኔን ልትረጂኝ አልቻልሽም፣ ከጎኔ ልትቆሚ አልቻልሽም። ይባስ ብሎ ደግሞ ጥለሽኝ ጠፋሽ። ትክክልን የተናገርከው ሶመር፣ አንተ እኮ ሰልችቷል አይደል አይደለም እንዴ? ከኔ ጋር መኖር ሰልችቷል። ጭቅጭቅም ሰልችቷል። ይባስ ብሎ አንተ ግማሽ አካል እርቃንህን ሆነህ እሚኔ አልጋ ክፍል ውስጥ ተኝተህ ነበር አይደለም እንዴ? በራሴ ባይኔን የተመለከትኩት በራሴ ባይኔ አይቼዋለሁ። ትክክልን ነው የተናገርሽው ቱርካን። አሁ ተኝቻለሁ። ሰላም ፈልጌ ነበረ። ገባሽ? ሰላም ስለፈለኩ ነው እንደዚህ ያደረኩት። ራሴን መቆጣጠር እራሱ አልቻልኩም። በቃ ልታሳብዱኝ ነበር። አንቺ ግን ሁሉን ነገር ይወልሽ አበላሽተሽዋል። በአይምሮሽ ሁሉን ነገር ጨረስሽ። እኔ ከዚህ በኋላ ቱርካን ለአንቺ ምንም የማስረዳው ነገር የለም። ለአንቺ ራሴን ምን ብይ ማብራራት እንዳለብኝ ራሱ አላውቅም። ለአንቺ ምን ያክል ታማኝ እንደሆንኩ ከዚህ በኋላ አልነግርሽም። ማስረዳት ሰልችቶኛል። እኔም ሰልችቶኛል ሶመር። እሚን የቤት ውስጥ እሚን የክፍል ውስጥ ሆነ ግማሽ አካል እርቃን ሆኖ ምን እንዳስብ ነው የምፈልገው። እኔ ራሱ ሰልችቶኛል ሶመር። አንተን ማመን ሰልችቶኛል። ራሴን ሁልጊዜ እያሳመንኩ አንተን እያመንኩ መኖር ሰልችቶኛል እኔ እናንተ ከተጋባን ጀምሮ በአንድ በኩል ሚኔ በአንድ በኩል እናትህ እንደፈለጉ ሲያረጉ አኑረውኛል። እስከዚህ ደርሰናል። የሁለት ሶመር፣ ሁልጊዜም ቢሆን እኔ ካንተ ጎን ለመሆን እፈልጋለሁ። ይህም ሁሉ ባደርግ ግን እናትና እንዲሁም ደግሞ ሚኔ ከአንተ ለመነጠር ይሞክራሉ። ሁልጊዜም ጊዜም ቢሆን እኔ እናንተ እንድንለያይ ይፈልጋሉ። ነገርኝ። እሽቱር ጋን ለምድኑ እስካሁን ውስጥ ሁን የቆየሹ እየተናገርሽ እኮ ነበር አደለምዴ? በመሀላችን ፍቅር ስላለ ሁሉን ነገር አልፈነዋል እያልሽ ነበር። ለምድኑ ታዲያ እስካሁን ድረስ የቆየሹ ለምን ከዚህ ቀደም ጥለሽ አልሄድሽም? አልገባኝም። ምንድን ነው ቆይ? ቀልድ ነው እንዲህ? ያዝሽው? ምን አይነት ህልም ውስጥ ነበር እየኖርሽ የነበረው? ትክክል ነው የተናገርከው ሶመር። እኔ ካሁን በፊት ስኖር የነበረው ህልም ነበረ፣ የማይጨበት ህልም። ከማፈቅረው እና ከምወደው ከባሌ ጋር እኖራለሁ እያልኩ ነበረ ማስበው፣ በሰላም እና በፍቅር ደስተኛ ሆኜ። ይሁንሽ፣ እንደዛ ከሆነ ቱርካን፣ ፍቅር የጭንቀትና እንዲሁም ደግሞ የሐዘን መናኸሪያ አይደለም ነው ብለሽ ታስቢያለሽ? እኔም ልክ እንዳንች ነበር ማስበው። እውነተኛ ፍቅር ነበር የሚመስለኝ፣ የህልም ፍቅር አይመስለኝም ነበር። ነገር ግን ተሳስቻለሁ። ከመጀመሪያው ጀምሮ በእኔና በአንቺ መካከል ፍቅር አልነበረም ማለት ነው። አየሽ ቢኖር ኖሮ ጥለሽኛ አትሄጂም ነበር። ቱርካን አንድ ነገር እንግርሻለሁ ደግሜ፣ መቼም ቢሆን ይቅርታ አላደርግልሽም። አባቴ በሞትና በሕይወት መካከል ሆኖ በዚህ ሁሉ ጭንቅና መከራ ውስጥ ሆኜ እኔ ግራ በተጋባሁበት ሰዓት አይምሮዬ እንኳ መረጋጋት ባቃተው ሰዓት አንቺ ጀርባሽን የሰጠሽኝ ጀርባሽን ሰጠሽ፣ ጥለሽኝ ሄደሻል። ይህን ነገር መቼም ቢሆን አረሰውም፣ መቼም ቢሆን አረሰውም፣ ቱርካን ያደረግሽውን ነገር። እኔ ደግሞ ሶመር እዛ ቤት ውስጥ የሆንኩትን ነገር በሙሉ መቼም ቢሆን አረሰውም። ልቤ ውስጥ የሰራችሁት ቁስል መቼም ቢሆን በቀላሉ የሚድን ቁስል አይደለም። በነገራችን ላይ አንድ ነገር ደግሞ የውለ ለእናተ ንገር ልኝ የጋብቻችን ጊዜ የተሰጠኝን ወርቅ አንደኛውንም ወርቅ አልነካውም ብለ ነገርልኝ። ምንም የወሰድኩት ነገር የለም፣ ከፈለገችው እዛው ታገኘዋለች። አንድ ቆሻሻ እንኳን ከእናንተ ቤት አልወሰድኩም። ሁሉን ነገራችሁን ጥየን የመጣሁት። በጣም ትገርሚያለሽ ቱርካን፣ ትልቅ የሆነ እቅዳለሽ ማለት ነው። በጣም ጥሩ ለማንኛውም። በህይወቴ ትልቅ የሆነ ትምህርት ነው ያስተማርሽ። ፍቅርን እንዴት ማፍቀር እንደምትችል አንድ ሴት አሳይተሽኛል። ሴት ልጅ እንዴት እንደምታፈቅር አሳይተሽኛል። ይህንንም ተናግሮ በመጨረሻ ሶመር ቱርካንን ጥሏት ይሄዳል። በሩም ሲዘጋ ቱርካንን በጣም ታዝናለች። በመስኮት ላይ ሆናም እያለቀሰ ቱርካን መኪናውን አስነሷ ስቶ ሶመር እስከሚሄድ ድረስ ታየዋለች። ውድ እና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆው ድራማ ይቀጥላለች። አናሉ አዲስ የሆናችሁ ደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆው ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።